የሀዋሳ ዩኒቨርሲቲ ከተመሠረተበት ጊዜ አንስቶ ፕሬዚዳንት ሆኖ ያገለገሉ ግለሰቦች ለመጀመሪያ ጊዜ ተገናኝተው ተወያይተዋል። የቀድሞ ፕሬዚዳንቶች ወግ በሚል ለመጀመሪያ ጊዜ በተከናወነው መድረክ የዩኒቨርሲቲው የማህበረሰብ ክፍሎች እየታደሙ ሲሆን የመጀመሪያው የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ዝናቡ ገብረ ማርያም፣ የሁለተኛው የዩኒቨርሲቲው ፕሬዚዳንት ፕሮፌሰር አድማሱ ጸጋዬ፣ ሶስተኛው የዩኒቨርሲቲው ፕሬዚዳንት ፕሮፌሰር ዮሴፍ ማሞ እና አራተኛው ዩኒቨርሲቲው ፕሬዚዳንት ዶክተር አያኖ በራሶ ተገናኝተው የሕይወት ልምዳቸውን አካፍለዋል። አንተ ቅድም እዳ ነው ብለሃል፣ አይ ቲንክ ትክክል ነው። ለእኔ አገልጋይነት ነው። የዩኒቨርሲቲ ፕሬዚደንት ማለት አገልጋይነት ነው፣ አገልጋይ መሆን ማለት ነው ባጭሩ እና አገልጋይ መሆን ማለት ደግሞ ሸክም ነው። አገልጋይ ማለት ደግሞ መስዋዕትነት ነው። ስለዚህ ባጭሩ እንደሱ ብዬ ነው። እንደ ቲም በመስራታችን አንደኛ ትራንስፓረንት ነበር መስራታችን ነው የሚሰራውን ስራ እያንዳንዱ ማናጀር ያውቆታል፣ የተማሪዎቹ መማክርት ያውቁታል፣ ቦርዱ ያውቀዋል። ስለዚህ ምንም እንኳ በቦታው ባልኖርም እነዛ ቲሞች ይህን ነገር ማለጅ አድርገው ስመለስ ከዚህ በፊት በጣም ከፍቶኝ የነበረው እንደገና ደስ ብሎኝ እዚህ መግባቴ ትዝለኛል። ግራጁዌት አሲስታንት ሆኜ ነው የጀመርኩት ስራዬን እና ጥርሴን የነቀልኩት ለማለት ይቻላል በዩኒቨርሲቲ ሲስተም ነው በከፍተኛ ትምህርት ሲስተም ነው። ስለዚህ እያወቁት ነው የመጣሁት። እዛም ማለት ከዲፓርትመንት ሄድ ሆኜ የተለያየ ኃላፊነቶችን አስሲሙ እያደረግኩ እየመጣሁ ስለሆነ ምናልባት ያም አንድ እትል ሊሆን ይችላል እና ያጠቅመኛል። ፕሮፌሰር ዮሴፍ ጋር እሱ አለቃ የሆነው እኔ ምክትለው፣ እኛ ብሬንሳይተና በሳቸው ፕሬዚዳንትነት ዘመን ስለዚህ ሶስቱም ከኔ ጋር ኢንቴግሬትድ የሆነ የራሴ የራሴ ውስጣዊ ፊሊንጎች አሉኝ ማለት ነው እና ትዝታዎቼ ናቸው። እኔንም ለዚህ ድረስ እንድደርስ ያገዙኝ ሰዎች ናቸው ብዬ ልንወስደው በህይወቴ ውስጥ ኮንትሪቡሽን አላቸው ብዬ ይገምታቸው ናቸው ሶስቱ። የዩኒቨርሲቲ አመራርነት እጅግ ከባድና ፈተናዎች የበዙበት ቢሆንም ይህን ተቋቁመው ዩኒቨርሲቲውን እዚህ ማብቃት ትልቅ ኃላፊነት ስለመሆኑ የማህበራዊ ሳይንስና የስነሰብ ኮሌጅ ዲን ፕሮፌሰር ዘለቃ አርፍጮ ተናግረዋል። ከፍተኛ አመራርነት ደግሞ እጅግ በጣም ከባድ ነው። መሰጠትን የሚጠይቅ ነው። ረጅም ሰዓት መቀመጥን ቀንም ማታም ረጅም ሰዓት መቀመጥን የሚጠይቅ ነው። ለቤተሰብ የሚሰጥ ጊዜን ለስራና ለተቋም መስዋዕት ማድረግን የሚሰጥ ነው። ይህንን ዋጋ ከፍለው ነው እንግዲህ አሁን ዛሬ ወደምናየው ትልቅ ግዙፍ ዩኒቨርሲቲ እንዲሆን ዋጋ ከፍለው በተለያየ ጊዜ በአመራርነት ዘመናቸው ዋጋ ከፍለው እዚህ ያደረሱ ወገኖቻችንን ወንድሞቻችንን ታላቅ ወንድሞቻችንን ማክበር፣ እውቅና መስጠት፣ ክብር መስጠት ያስፈልጋል በሚል አስበን ነው ይህንን ፕሮግራም ያዘጋጀ ነው። ዩኒቨርሲቲው በ1949 ዓ.ም ኮሌጅ ሆኖ ስራውን ከጀመረ በኋላ በርካታም የለውጥ ሂደቶችን አልፏል። በዚህ ሂደት የእነዚህ የቀድሞ ፕሬዚዳንቶች ሚና አያሌ ቢሆንም የስራዋ አታካችነት ግን የማይካድ ስለመሆኑ የሀዋሳ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዚዳንትና የፕሬዚዳንቱ ተወካይ ዶክተር ፍሳ ጌተውን አብራርተዋል። 3040 ወጣቶችን ይዞ የሚመግብ ፕሬዚዳንት ነው። በተለያዩ ቦታዎች ያሉት ፕሬዚዳንቶች 34 3040 ልጆች ነው ያሉት፣ ታውቁታላችሁ። 6543 ሁለት ልጆች በቤት ውስጥ እንዴት ማኔጅ ማድረግ እንደሚከብድ ወጣቶች የ20 ዓመት የ30 የ10 ምናምን ዓመት ልጆች ደግሞ አንድ ላይ ሲሰበሰቡ የሚመጣው ነገር ሁሌ አንፕሪዲክተብል ነው። የዛው ሁሉ የመጀመሪያው ጥያቄ የሚቀርበው ፕሬዚዳንቱ ጋር ነው። ስለዚህ የፕሬዚዳንትነት ስራ እጅግ በጣም ከባድ ነው። ስለዚህ እነዚህ አራት ፊታችን ላይ ያሉ ፕሬዚዳንቶች ያለፉት በከባድ ስራ ውስጥ ነው። የቀድሞ ፕሬዝዳንቶች ልምዶቻቸውና ገጠመኞቻቸውን አዝናኝ በሆነ መልኩም ለዩኒቨርሲቲው ማህበረሰብ አጋርተዋል። ይህ ልምድም በቀጣይ አመራር ሆኖ ለሚመረጡ አካላት ተሞክሮ የሚቀመርበት ይሆናል ተብሏል። የሀዋሳ ዩኒቨርሲቲ ራስ ገዝ ለመሆን በሚያደርገው እንቅስቃሴ የቀድሞ ፕሬዝዳንቶች ሚና ላቅ ያለ ይሆናል ሲሉም ፕሮፌሰር ዘለቅ አብራርተዋል። ወደ ራስ ገዝ ዩኒቨርሲቲነት ለመሻገር በምናደርገውም ጥረት የነዚህ አመራሮች የቀድሞ አመራሮች ልምዳቸው ድጋፋቸው ለሀዋሳ ዩኒቨርሲቲ እጅግ በጣም አስፈላጊ ነው። በሂደቱም ከዛው ልምድ በሂደቱም ከዛ እውቀታቸው እንዲያካፍሉ እንዲደግፉ ያንን በማድረግ ዩኒቨርሲቲ ወደ ራስ ገዝ ዩኒቨርሲቲነት እንዲሻገር የራሳቸውንም ድጋፍ አሁንም እያደረጉ ያሉትን ድጋፍ አጠናክረው በዚህ እንዲደግፉም የማቀራረብ ዓላማም የያዘ ነው። ለውጥ መምራት አዳጋች ለመሆኑ ያነሱት ዶክተር ፍሳ በበኩላቸውም ይህን በመቋቋም እዚህ ያደረሱትን ማመስገን ይገባልም ሲሉ ተናግረዋል። በዕለቱ የቀረበው ወግ አሁን ላይ ላለው አመራር ትምህርት የሚሰጥ እንዲሁም ቀጣይ ተሞክሮ የሚቀመርበት ነው። ዩኒቨርሲቲው በከፍተው እንዲቀጥል አምባሳደር ሊሆኑ እንደሚገባም በዕለቱ ተመላክቷል። መሰል መድረኮችን ማመቻቸት ደግሞ ከሁሉም ይጠበቃል ነው የተባለውም። አሁን እኛ እንደ አዋሳ ዩኒቨርስቲ እንጀምራለን። ሌሎች ዩኒቨርሲቲዎችም እንደዚሁ ይህንን አዶፕት ያደርጋሉ ብለን እንጠብቃለን። ሌሎች ዩኒቨርሲቲዎችም ይህንን ወስደው ከዚህ ደግሞ በተሻለ መልኩ እንደዚህ አይነት ፕሮግራሞችን ቢያዘጋጁ የቀድሞ አመራሮችን እውቅና ቢሰጡ፣ ክብር ቢሰጡ፣ በዚህ መልኩ እየሰፋ ይሄዳል። ከዛም ሲወርድ ደግሞ በዘርፍ ደረጃም በየዘርፉ ያገለገለን ሰው ለተቋም የደከመን ሰው በየዘርፉ እውቅና መስጠት፣ ማመስገን፣ ክብር መስጠት ተቋማዊ ካልቸር ሆኖ ይቀጥላል ብለን እንጠብቃለን። በዕለቱ ለአራቱም የቀድሞ የዩኒቨርሲቲው ፕሬዚዳንቶች እውቅና ተሰጥቷቸዋል።